ሙስሊም አመሲም ታዲያ እንዴት ነው ነገሩ ፊትህን አታሳይም እኔ ፊትና እንዳልሆንብሽ ነው ፊትህን አታሳይም አዎ ግዴታ ነው ፊት ማሳየት ፎቴ ልለጥፍልሽ ይችላል አዎ ግን ፎቴ ልለጥፍልሽ ይችላል አረ አትለጥፍም ችግር ታዲያ እንዴት ነው ሂጃብ አርገሽ ነው ወይስ ትተሽው ነው ላይክ በጌታ ነው መሲው በጌታ የጌታ ሰውን መመሲ እንዴት ሂጃብ ሳታደረጊ ሙስሊማት መሲን ብይኩ ነው። ለዛ ነው ይጠየቁ ማለት ነው። ሂጃብ ያላረገች ማለት ነው። ሞራይክ ሉክሽ ክርስቲያን ይመስላል ነው እንዴት ሀፕ እናደረገ በጣም ነው። እዛ እኔ ጋር ራሱ በጣም ደንግጠው እንዴት ምናምን እያሉ ነው። እስቲ ንገሪን፣ ስለ ሂጃብ ለምንድነ ሂጃብ ማታደረጊ? አስተምሪን። እኮ እናግዝሻ ግዝሻ ወይ እንትን እኮ ነው። አንድ ቀን ትመለሻለሽ፣ ግን ያው የአንቺ ደግሞ የምትመለሽበት ከምትመለሽበት ቀን በፊት ያ እንግዲህ ሁሉም ነገር የሚያበቃበት ቀን የሚመጣው መች እንደሆነ አታውቂም። ገባሻ? ስለዚህ ይሻላ፣ እናግዝሽ። እኔ አሁን ሰለምቴ ነኝ፣ ከኦርቶዶክስ ሃይማኖት መጥቼን ወደ እስልምና የመጣሁት ቅርብ ጊዜ ማለት ነው። ገባሻ? እኛ ትንሽ ዲናችን ገብቶን እቺን ዲናችንን ለማስተዋወቅ ወደዚህ እያልን ደግሞ አንቺ እስልምና ላይ አድገሽ እስልምና ላይ ተወልደሽ እንደዚህ ሆነሽ ስትይን እኛን ትንሽ ተስፋ ያስቆርጠናል፣ አይመስልሽ? ስለዚህ እናግዝሽ፣ እድል እድል ስጭን። ሃይማኖት ሃይማኖት ሲሉ አልናገርም ለምንዶታቃለ ማለት መስፈርቱን ስላላሟላው በእኔ ምክንያት ምንም ያን ወቀሳ እንዲቀርብ አልፈልግም እና ምንድነሽ? እንትነሽ ምናም ጽፉልኛል እኮ ኦርቶዶክስ ነሽ? ጴጤ ነሽ? ምንድነሽ? አትመልሽ ምናም ዝም ነብል አልመልስም። ሰላይፎን ውስጥ ይኩኝ አልመልስም። ሰው ለምድን ነው ማለት ሙስሊም ነች ከዛ ነኝ ብል ደስ ይለኛል እኮ አፍሬበት ምናምን አይደለም አለክ

ሀይርያ አሁን ሀይርያ ምን መሰልሽ? አሁን ስለ እኔ ጆርኒ ትንሽ ልንገርሽ። እኔ አልሐምዱሊላ ከሰለምኩ ኦልሞስት አንድ አመት ሊሆነ ነው ገባሽ አይደለም? ወላሂ ምሬ ነው በእኔ ነው ምስኪ ስለ ሃይማኖት እያወራ አይደለም። እኔ እኮ የሆነ ነገር እየነገርኩሽ እኮ ነው የሚጠቅምሽን ነገር እያወራሽ። ሶስት ሺህ ነው ኢንሻላህ። ሶስት ሺህ ከገባው እቀጣሻለሁ። ስቃቱም ሳልኩት፣ ሂጃብሽን ነው የማስለብስሽ። ያጀማ ሶስት ሺህ አስገቡት፣ ሂጃቧን እናስለብሳታለን። ይሻለ፣ መጡልሽ ትቀጫታለሽ። እሺ ስሚ፣ ምን መሰለሽማ አሁን እኔ የነገርኩሽ ነገር እኔ ኦልሬዲ ከሰለምኩኝ፣ ከክርስትና ሃይማኖት ወደ እስልምና ከመጣሁ ኦልሞስት አንድ ዓመት ሊሆን ነው ገባሽ አይደለ? በዚህ ዓመት ውስጥ ትልቅ ነገር ነው ትቼ የመጡት ወደ እስልምና ስመጣ ማለት ነው። ወላሂ መላይክ እስልምና ዲኑ በጣም ማርኮኝ ወድጀው በቃ፣ በጣም የሚገርም ብዙ ነገር ነው የተውኩት ማለት ነው። እና እኔ እንደዚህ እየተዋደኩለት፣ እኔ እንደዚህ እየተንሰፈሰፍኩለት፣ ከዛ አንቺ ደግሞ እንደዚህ ስትሆኝበት እውነት ልብ የያዘን። እኔ አንቺን ጀጅ እያደረግኩ ያስጨነኩሽ ምናምን ነገር አይደለምሽ፣ እንደዛ እንዳታስቢው። እና እህቶች ያግዙሽ እስቲ እድል ስጭለኛ እህቶች ያግዙሽ እድል ስጭለኛ። ሶስት ሺህ ሙሉ ያጀማ፣ ሶስት ሺህ ሙሉ ዛሬ። ሂጃብ ኒቃብ ነው አስለብሰናት የምንወጣው ይሻላ። ኒቃብ አምስት ሺህ ከገባማ፣ ኒቃብ ነው መለብሻት። ሶስት ሺህ ቶሎ በሉ ደብል ነው አሁን። ገፍቱ በደንብ እና ምን ተስማማን? እድል ትሰጭናለሽ? እህቶች ያግዙሽ፣ እድል ስጫቸው። ይሻላ ላይ ሰበቡን ማድረስ ነው አይመስልሽም? ሁለት ታይምስ ነው፣ ጊፍት ነው። ስለማእኮ እኔ እኮ ምን አልኩሽ? እናውራ እኮ አላልኩሽም እኔ ያልኩሽ እኮ ምን አልኩሽ መሰለሽ? እድል ስጭን በውስጥ እናውራሽ ነው፣ በውስጥ እናውራ ወይ ምን መሰለኝ፣ ኢንቦክስ ላይ እዚህ ጋር ማውረት አልፈልግም። እሺ፣ እሺ፣ በቃ ፎሎ አድርጊኝና በውስጥ እህቶች ያግዙሻል። ዛሬ ኒቃብ ሊያስለብሱሽ ነው እንደዚህ። ሰዎች እኔ ሶስት መቶ ራሱ ተሰጥቶኛል ያውቃል እና ኢንሻላህ። እሺ፣ ሰበቡን አድርጊ። አላህ ያግዝሽ፣ አላህ ይርዳሽ። እሺ፣ እንትን እኔ ጀጃ አላደረግኩሽም። እሺ፣ ጀጃ አላደረግኩሽም። ዋናው ልብ ነው። ግን ቢሆንም ወንድሞች ወንድሞችሽን ማገዝ አለብሽ፣ ገባሻ? እኔ ለአንቺ ፊትና እንዳልሆን እንትን ማታ አንቺም ለዛው እንደዛው እሺ፣ እሺ። እና እንትን እንላለን ዛሬ አምስት ሺህ ከገቡ ኒቃምሽን ነው አስለብሽ። ይሾጣል ተወንጅ እባክህ፣ አንተ ወደስ ምናመጣት ትችላለህ። ያቸው ኮመንት አትመልሽላችሁ፣ እሺ? እኔን ተከትለው የሚመጡ ሰዎች ስላሉ ትንሽ ሊናገሩሽ ምናምን የሚፈልጉ ሰዎች ሳይ ኮመንት አታንብቢ እና ብታይ እስልምና ስንት ዋጋ ከፍለን የመጣ ነው የምልሽ እና ትንሽ ደስ የሚል ዲን ነው ገባ ፎሎ አደረግሽ ስምሽ ግን አያዝ ሀይርያ ሀይርያ ሀይር ማለት ነው ሀይር የሆንሽ ነገር ማለት ነው ወይስ ሀይርያ ሀይርያ ሀይርያ ብር ቀነ የተወለድኩት ኢንሻአላህ እኔንም ለኸይር ይሆናል ያገኘሽ። ኢንሻአላህ ለኸይር ይሁን መገናኘታችን፣ ለኸይር ያደርግልሽ ኢንሻአላህ። እንግዲህ እኔ እየዞርኩ ደዕዋ እያደረግኩ ነው፣ እስልምና ላልደረሳቸው ወገኖቻችን እያደረስኩ ነው። ኢንሻአላህ እንደ አላህ ፍቃድ፣ በቃ ሂጃብሽን ልበሽ እና እንውጣ ተነሽ ለብሰሽ ነይ እና በቃ እኔም ልውጣ ወደ ዳአዋይሊት። ተሸነፈሻል? የው አሸነፋችሁ። በስነ ስርዓት በስነ ስርዓት ነው ለብሰሽ የምትመጪው። የተዝረከረከ አለባብስ ሶስት ሺ ዘጠኝ አራት ሺ ኦልሬዲ፣ ሂጂ ለብሰሽ ነው የተወለበ። አሁን አታፋ አምስት ነው፣ እኔ አውቃለሁ። አይደለም ደግሞ እንደዚህ ታዲያ መሆን እያለ እንደዛ። አይ ማሻላ እንደዚህ መሆን እየተቻለ እንዴ ረተኝ ትቀጣያለሽ ግን አ ትቀጣያለሽ ግን ነው። እ ካሸነፉሽ ደግሞ አስቀራሻለሁ። ቁራን ነው የማስቀራሽ ላስት። እሺ በቃ ገብተናል። ከአሁን በኋላ አትስጡ ምን ነው? ምን እያደረግሽ ነው? ተጨሚ ተዘጋጅ፣ እንግዲህ ለመቅራት። ወላሂ ማሻላህ፣ አንቺ ሂጃብሽ እናታወልኪ። እኔ እናደደብሻሉ፣ ወላሂ። ይህ ልቀጣሽ ነው። በቃ ሁላችሁም ፎሎ አድርጓት ይሻላ። ፎሎ አድርግሽኛ ኔ ኮራይነክ ፎሎ አድርጊ ፎሎ መልሽ። በቃ ቅሪልንና እንውጣ፣ ፋቲሃን ቅሪልንና በቃ እንውጣ። ሌላ ቀን በሰፊ እንገናኛለን ኢንሻአላ። ነፍሴ ተጨነቀች። ሴጣኑ ነው አለልሽ መቼስ

ሀይርያ ሌላ ቀን እንገናኛለን በርቺ ሺ ይሻላ እህቶች ያግዙሻል አውሪያቸው ሺ በውስጥ አላህ ጠብቅሽ ሰላም አለይኩም ወራህመቱላሂ ወበረካቱህ